የተወደዳችሁና የተከበራችሁ የአገው ሚዲያ ተከታታዮቻችን አገው ሚዲያ ዛሬም እንደ ትላንቱ ሁሉ ትኩስና ታማኝ መረጃዎችን ወደ እናንተ ይዞላችሁ ቀርቧል። ሰናይ ቆይታ እንዲሆንላችሁ አገው ሚዲያ እየተመኘ በቅድሚያም አበይት ርዕሶችን እነሆ። በአገዋዊ ብሔረሰብ ዞን የዳንግላ ወረዳ ነዋሪዎች በከፍተኛ ችግር ውስጥ መሆናቸውን ለአገው ሚዲያ ገለጹም፣ በስፋት የመንቃኛው ጉዳይ ይሆናል። የትግራይ ክልል ጊዜያዊ አስተዳዳሪ ጄኔራል ታደሰ ወረደ ከጠቅላይ ሚኒስትሩ ጋር ለመወያየት ማሰባቸውን ገለጹም ይህንንም የምታደምጡት ይሆናል። የኢትዮጵያ ባለሥልጣናት የጤና ባለሙያዎችን በማዋከብ የአገሪቱን የጤና ችግር መፍታት አይችሉም ሲል ሂውማን ራይትስ ገለጸም። አብራችሁን ስትቆዩ የምታደምጡት ይሆናል። ክብራትና ክቡራን ከአገው ሚዲያ ጋር ከቆያችሁ እነዚህንና ሌሎች መረጃዎችን ታደምጣላችሁ። እንዲሁም ለአገው ሚዲያ አዲስ ከሆናችሁ ሸር ላይክና ሰብስክራይብ በማድረግ መረጃው ለብዙሃኑ እንዲዳረስ ማድረጋችሁን አትዘንጉ ለማለት እንወዳለን። አሁን በቀጥታ ወደ ዝርዝር መረጃው እናልፋለን። መልካም ቆይታ ተመኝን። በአገባዊ ብሔረሰብ ዞን የዳንግላ ወረዳ ነዋሪዎች በከፍተኛ ችግር ውስጥ መሆናቸውን ለአገው ሚዲያ ገለጹም። ለአገው ሚዲያ በጽሁፍ መልእክት የላኩት በአገባዊ ብሔረሰብ ዞን የዳንግላ ወረዳ ነዋሪዎች ላለፉት ሁለት ዓመታት በከፍተኛ ችግር ውስጥ መሆናቸውን ገልጸው በአሁኑ ጊዜ የሚታዩ ምልክቶች ግን ከበፊት ሁሉ የከፉ መሆናቸውን በጽሁፋቸው ላይ በስፋት አብራርተዋል። የአገው ሕዝብ እንደ ሕዝብ በከፍተኛ ችግር ውስጥ መሆናቸውን የሚገልጸው ይህ ደብዳቤ የአማራ ታጣቂ ቡድኖች በአገው ህዝብ ላይ ከፍተኛ ችግር እየፈጸሙ ነውም ይላል። በአገባዊ ብሔረሰብ ዞን ራሱን የጎጃም ፋኖ በማለት የሚጠራው ቡድን የንጹሐን አገዎችን ህይወትና ደም እየቀጠፈ እንደሚገኝም ተገልጿል። የአገዋዊ ብሔረሰብ ዞን አመራሮች የውሸት ፕሮፓጋንዳ፣ የውሸት መጋረጃ እየገለጠው የሐሰተ ሁኔታቸው እየተገለጠም የቅጥረኛ ባንዳዎች ተግባርን በህዝቡ ዘንድ በገሃድ እየታየ ተረጋግጠዋል። የአገው ህዝብ ሲጫኑበት እየተቀበላቸው በባዶ ሆዱ እያዋለ እያበላቸው መሪዎቼ እያላቸው በጭካኔ ከተማሪ እስከ ቄስ ከህፃን እስከ ሽማግሌ እየገደሉ ከብቱን እየነዱ ሲያርዱበትና ከርድ የተረፈውን ሲሸጡበት መንገድ ዘግተው መግቢያና መውጫ ሲያሳጣቸው፣ ያገው ህዝብ ግን አልጨከነባቸውም። ያገው ህዝብ ጽንፈኛው ኃይል ለሚፈጽመው ስቃይና የዞኑ አመራር ለሚፈጽመው ሴራ ምንም አይነት ጥያቄና ህግ አስከባሪ ባይኖርም በካዱትና በፈጸሙት ልክ መልስ እንሰጣለን ሲል በደብዳቤው የተገለጸ ሲሆን ለአገው ሚዲያ የደረሰው መረጃ በአሁኑ ጊዜ ደግሞ በከፍተኛ ችግር ውስጥ መሆናቸውን ይገልጻል። ስለዚህ አገውነት ከእግዚአብሔር የተሰጠ ጸጋ በመሆኑ የአገው ህዝብም ጠፋ ሲሉት የማይጠፋ በፈጣሪ አምሳል የተፈጠረ ህዝብ ነው። የአገው ህዝብን ዘር ያጠፉ በአገው ልጅ ላይ ግፍና መከራ የፈጸሙ የአገው ህዝብን የካዱና የሸጡ ከሃዲ አመራሮች፣ ቅጥረኛ ባንዳዎች፣ ተባባሪዎችና የጥቅም ሸሪኮች በሀገሪቱ ህግ እንዲጠየቁና የፌዴራሉ መንግስት ፈጥኖ ለዳንግላ ወረዳ ህዝብ የማይደርስልን ከሆነ ጽንፈኛው ኃይል በአገው ህዝብ ላይ ከፍተኛ ችግር ለመፈጸም እየተዘጋጀ ነው ብለዋል። በአገው ህዝብ ላይ የደረሰውን የዘር ማጥፋት እንዲሁም ግፍና መከራ የዓለም ህዝብ እንዲያውቅልን ተደርጎ የአገው ህዝብን ለማጥፋትና ፍትህ እንዳያገኝ በክልሉና በዞን አመራሮች ከፍተኛ ሴራ እየተሰራ ነውም ተብሏል። የትግራይ ክልል ጊዜያዊ አስተዳዳሪ ጄኔራል ታደሰ ወረደ ከጠቅላይ ሚኒስትሩ ጋር ለመወያየት ማሰባቸውን ገለጹም። ላለፉት አምስት ዓመታት በላይ በትግራይ ክልልና በፌዴራል መንግስቱ መካከል የተፈጠረውን ጦርነት ተከትሎ በደቡብ አፍሪካ የሰላም ስምምነቱን ተከትሎ ትግራይ ክልልን ለመምራት ከአቶ ጌታቸው ረዳ ስልጣናቸውን የተረከቡት የአሁኑ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጀኔራል ታደሰ ወረደም በግጭት ማቆም ስምምነቱ አተግባበር መዘግየት በተለይም ተፈናቃዮቹን ወደ ቀያቸው በመመለስ የትግራይን ግዛቶች ወደነበሩበት በመመለስና የቀድሞ ተዋጊዎችን ትጥቅ አስፈትቶ ወደ ማህበረሰቡ በመቀላቀል ዙሪያ ጠቅላይ ሚኒስትር አብይ አህመድ ጋር በአካል ለመወያየት ማሰባቸው እንደገለጡ ጊዜያዊ አስተዳደሩ አስታውቋል። ጄኔራል ታደሰ ይህንን የተናገሩት በኢትዮጵያ ከተመድ ልማት ፕሮግራም ልኡካን ቡድን ጋር በዛሬ ዕለት በመቀሌ ከተማ ባደረጉት ውይይት ላይ ነው። ጄኔራል ታደሰ ወረደ ትጥቅ ፈትተው ወደ ማህበረሰቡ የሚቀላቀሉ የትግራይ የቀድሞ ተዋጊዎች በቂ የገንዘብ ድጋፍ አላገኙም በማለት በውይይቱ ላይ መናገራቸውን ዋዜማ ዘግባለች። ልኡካን ቡድኑ በበኩሉ የተመድ ልማት ፕሮግራም ወደ ማህበረሰቡ ለሚቀላቀሉ የቀድሞ ተዋጊዎች የትምህርትና ስልጠና ድጋፍ እንደሚያደርግ ቃል መግባቱን ዘገባው ጠቁመዋል። የኢትዮጵያ ባለሥልጣናት የጤና ባለሙያዎችን በማዋከብ የሀገሪቱን የጤና ችግር መፍታት አይችሉም ሲል ሁማን ራይትሶች ገለጸም። የጤና ባለሙያዎች የሥራ ማቆም አድማ ከመጥራታቸው በፊት ቅሬታቸውን ሲያሰሙ የኢትዮጵያ ባለሥልጣናት የጤና ባለሙያዎችን ማኅበር በማገድ ባለሙያዎችን በማሰርና በማዋከብ አሳሳቢ የሆነውን የሀገሪቱን የጤና ችግር መፍታት እንደማይችሉ የሰብአዊ መብት ተቆርቋሪ ሁማን ራይትስ ገለጸም። ሂውማን ራይትስ የጤና ባለሙያዎቹ ያነሷቸውን ተገቢ ጥያቄዎች ትርጉም ባለው ውይይት መፈታት አለባቸው ሲሉ የተቋሙ የአፍሪካ ምክትል ዳይሬክተር ላቲቪያ ባደርን ዋቢ አድርጎ ረቡ ሰኔ 18 ቀን 2017 ዓም ባወጣው መግለጫ አስፍረዋል። የህክምና ባለሙያዎቹ ከተመጣጣኝ ክፍያ፣ የሙያ እድገት እድሎችና እንዲሁም ከምቹ የስራ ቦታና የስራ ቦታ ነጻነት ጋር በተያያዙ ባለ 12 ነጥብ ጥያቄዎችን ለጤና ሚኒስቴር ሚያዝያ 3 ቀን 2017 ዓም ማቅረባቸው ይታወሳል። ለጥያቄዎቻቸው ላሽ ባለመሰጠቱም ከግንቦት 10 ቀን 2017 ዓ.ም ጀምሮ ሙሉ ለሙሉ የሥራ ማቆም አድማ አድርገው ነበር። አድማውን ተከትሎ መንግሥት በጤና ባለሙያዎች ላይ እስር፣ ማዋከብና የሥራ የማባረር ዛቻዎች አዲስ የስራ ቅጥር ማውጣትና ሌሎች ጫናዎች መድረሳቸውንም ተቋሙ በመግለጫው አስፍሯል። ከስራ ማቆም አድማ ጋር ተያይዞ አመራሩ ታስረውበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር ሰኔ አምስት ቀን 2017 ዓ ም በኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለስልጣን ታግደዋል። የኢትዮጵያ ጤና ባለሙያዎች ማህበር ገዳን በአስቸኳይ እንዲያነሱ ሁማን ራይትስ በዚህ መግለጫ ባለስልጣናቱን የጠቀሰ ሲሆን አክሎም የጤና ባለሙያዎቹ ቅሬታቸውን በአግባቡ ይፍቱ ብሏል። በአገሪቱ የሚገኙ የጤና ባለሙያዎች መብታቸውን በሰላማዊ መንገድ በመጠየቃቸው ባለስልጣናቱ ለስር እንደዳረጓቸውም ጠቅሰዋል። የሥራ ማቆም አድማው ከተጀመረበት ከግንቦት 5 ቀን 2017 ዓ.ም ጀምሮ 148 የጤና ባለሙያዎች ታስረው እንደነበር በበይነ መረብ ላይ ያለ የጤና ባለሙያዎች ንቅናቄ መረጃ እንደደረሰው ሂዩማን ራይትሶች ገልጾ ሆኖም ግን አሐዙን አላጣራሁም ብሏል። የኢትዮጵያ ፌዴራል ፖሊስ በበኩሉ 47 የጤና ባለሙያዎችን በቁጥጥር ስር መዋሉን አስታውቆ ነበር ከግንቦት ወር ጀምሮ የኢትዮጵያ ባለስልጣናት የጤና ባለሙያዎች ከተመጣጣኝ ደሞዝ ጥቅማ ጥቅምና ከምቹ የስራ ሁኔታ ጋር በተያያዘም የሚያነሷቸውን ጥያቄዎች ከመመለስ ይልቅ አፋኝ ዘዴዎችን ተጠቅመዋል ሲሉ ላቲቪ ወቅሰዋል። ላቲቪ ያክለውም መንግስት የጤና ባለሙያዎች ማህበር ላይ የጣለውን እገዳ በአስቸኳይ እንዲያነሳ፣ እንዲሁም በጤና ባለሙያዎች ላይ እየደረሰ ያለውን ወከባ ሊያቆም ይገባል ብለዋል። የኢትዮጵያ ጤና ባለሙያዎች ማህበር በሲቪል ማህበረሰብ ድርጅት ባለሥልጣን የታገደው ጠቅላላ ጉባኤ አላካሄዳችሁም፣ እንዲሁም የፋይናንስ ሪፖርት አ ያቀረባችሁም በሚል እንደሆነ የማህበሩ ፕሬዝዳንት አቶ ዮናታን ዳኘ ከዚህ ቀደም ተናግረዋል። ፕሬዚዳንቱ ማህበራቸው የሀገሪቱ ህግ በሚፈቅደውና መመሪያዎችን በመከተል እንደሚንቀሳቀሱ የገለጹ ሲሆን፣ ይህ እግድ ከጤና ባለሙያዎች እንቅስቃሴ ጋር የተገናኘ ነው ብሎ መናገራቸው ተቋሙ ሚዲያዎችን አጣቅሶ በዚህ መግለጫው አካቷል። የጤና ባለሙያዎችን ጥያቄ ከፊት ሆኖ ሲያንቀሳቅስ የነበረው ማህበሩ በኢትዮጵያ ሰብአዊ መብቶች ኮሚሽን አዘጋጅነት ከመንግስት ጋር በተደረገ ውይይት ተሳትፎ የነበረ ቢሆንም ለችግሮቹ እልባት መስጠት እንዳል ያልተቻለም ተጠቅሷል። የኢትዮጵያ የህብረተሰብ ጤና አጠባበቅ ወጪ ከጠቅላላ የሀገር ውስጥ ምርት አንጻር ሲሰላ 0.7 በመቶ ሲሆን ይህም በዓለም አቀፍ መመዘኛ ከተቀመጠው እጅጉን ያነሰ መሆኑን ከሶስት ዓመታት በፊት የወጣውን የዓለም ጤና ድርጅት መረጃ ዋቢ አድርጎ ተቋሙ በዚህ መግለጫው አስፍሯል። ዝቅተኛ ገቢ ያላቸው ሀገራት የጤና አጠባበቅ ወጫቸው በአማካይ 1.2 በመቶ መሆኑንም በዚህ መግለጫው ጠቅሷል። የጤና መድን ሽፋን አለመዘርጋት ከስራ ጋር በተያያዙ አደጋዎች በቂ ካሳ ለማግኘት የደሞዝ መዘግየትና ሌሎች መሰረታዊ ጉዳዮች ሲንከባለሉ የቆዩ ችግሮች መሆናቸውንም የጤና ባለሙያዎቹ ይጠቅሳሉ። የጤና ባለሙያዎቹ በአማካይ የሚያገኙት በወር 80 ዶላር ሲሆን ነርሶች፣ የጤና መኮንኖችና ሌሎች ባለሙያዎች ከዚህ ያነሰ እንደሚከፈላቸው አምንስቲ ከዚህ ቀደም ባወጣው መግለጫ ጠቅሷል። አምንስቲ የኢትዮጵያ የጤና ዘርፍን ለማጠናከርና በሰላማዊ ተቃውሞ ላይ የሚገኙ የጤና ባለሙያዎችን መብት ለማስጠበቅ የልማት አጋሮች የሁለትዮሽ ድጋፍ እንዲያደርጉ ጥሪ አድርጓል። ባለስልጣናት ከአለም አቀፍ የሰብአዊ መ ብት ግዴታዎቻቸው ጎን ለጎን ከፍተኛውን ሀብት እንደ ጤና ላሉ ወሳኝ የሕዝብ አገልግሎቶች መመደባቸውን ለማረጋገጥ አስቸኳይ እርምጃዎችን መውሰድ አለባቸው ሲል በጊዜው ባወጣው መግለጫ አጽንኦት ሰጥቶ ነበር። ይህንን እልባት ለመስጠት ጠቅላይ ሚኒስትር አብይ አህመድ ከሳምንት በፊት ከተመረጡ የጤና ባለሙያዎች ጋር ውይይት ማድረጋቸው ይታወሳል። ጠቅላይ ሚኒስትሩ የጤና ባለሙያዎቹ ያነሷቸው የደሞዝ ጭማሪና የጥቅማ ጥቅም ጥያቄዎች ተገቢነት ቢኖራቸውም የፖለቲካ ኪሳራ በገጠማቸውና ሐኪም መሳይ ጋውን ለባሽ ባሏቸው ሰዎች ተጠልፏል ብለዋል። ከግንቦት መጀመሪያ አንስቶ የሥራ ማቆም አድማ የመቱት የጤና ባለሙያዎቹ ከሰኔ 9 ቀን 2017 ዓ ም ጀምሮ ወደ ሥራ መመለሳቸውን ከሰሞኑ ለቢቢሲ ተናግረዋል። የኤርትራ መንግሥት በሀገሪቱ የተፈጸሙ የሰብአዊ መብት ጥሰቶች እንዲያጣራ የተቋቋመው ቡድን የሥራ ጊዜ እንዲያበቃ ጥረት እያደረገ መሆኑ ተገለጸ። አምነስቲ ኢንተርናሽናል እና ሂውማን ራይቶች የኤርትራን መንግሥት ኮንነዋል። የቡድኑ የሥራ ጊዜ እንዲራዘምም ጠይቀዋል። የተባበሩት መንግሥታት ድርጅት በኤርትራ የተፈጸሙ የሰብአዊ መብት ጥሰቶች እንዲያጣራ የተቋቋመው የባለሙያዎች ቡድን የስራ ጊዜያቸው እንዲቋረጥ ለማድረግ የኤርትራ መንግስት ጥረት እያደረገ እንደሚገኝ ተገልጿል። በስዊዘርላንድ ጀኔቫ በተካሄደው የመሪዎች ጉባኤ ላይ የኤርትራ የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ሪፖርተር መሐመድ አብዱል ሰላም በኤርትራ የሚካሄዱ የሰብአዊ መብት ጥሰቶች ስልታዊ ናቸው፣ የተጠያቂነት አስፈላጊነት እጅግ በጣም አጣዳፊ ነው ሲሉ መግለጻቸውም ይታወሳል። የኤርትራ መንግስት ለመንግስታቱ ድርጅት የሰብአዊ መብት ምክር ቤት ያስገባውን ዶክመንት መመልከቱን ጠቅሶ ሮይተርስ የዜና ወኪል በአስራጨው ዘገባው የኢሳያስ መንግስት የባለሙያዎቹ ቡድን የሥራ ጊዜ እንዳይራዘም በመጠየቅ ላይ እንደሚገኝ ገልጿል። የአጣሪ ቡድኑ በኤርትራ ያለው ስራ ግን አልተጠናቀቀም። በርካታ ስራዎች ይቀሩታል። የምክር ቤቱ አባል ሀገራት የቡድኑን የስራ ጊዜ እንዲራዘም ድምጻቸውን ሊሰጡት ይገባል። በኤርትራ በመካሄድ ላይ ለሚገኙ የሰብአዊ መብት ጥሰቶች ትኩረት ሊሰጠው ይገባል። ከዚህ ቀደም ለተፈጸሙ እና አሁንም በመፈጸም ላይ ላሉ ጥሰቶች ተጠያቂ እንዲሆን ማድረግ ይገባዋል ሲሉ የአምንስት የምስራቅና ደቡባዊ አፍሪካ ዋና ኃላፊ ቲገር ቻጉታህ ገልጸዋል። ኢሳያስ አፈወርቂ ተቃውሞን በኃይል በማፈን ተቃዋሚዎቹን ያለ ፍርድ በማሰርና በአስፈሪ ሁኔታ ውስጥ ለብዙ አስርተ ዓመታት በማቆየት ይከሰሳሉ። የመንግስታቱ ድርጅት የኤርትራን ብሔራዊ አገልግሎት ስርዓት ኤርትራውያን ለዕድሜ ልክ ወታደርነት ወይም ለግዳጅ ሥራ የሚዳርግ መሆኑን በመጥቀስ ከባርነት ጋር ያመሳስለዋል። ክቡራትና ክቡራን፣ አብራችሁን ስለቆያችሁ እያመሰገንን በቀጣይ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።